የተወደዳችሁ የፌዴራል ሃይማኖት ተቋማት የበላይ ጠባቂ አባቶች፣ የተወደዱ ሊቀ ትጓን ቄስ ስታጋ የታደለ የኢትዮጵያ ሃይማኖት ተቋማት የበላይ ዋና ጸሐፊ፣ ከሁሉም ክልል የመጣችው የሃይማኖት መሪዎች፣ አባ ገዳዎች፣ አረሲንቄዎች፣ የፌዴራል እና የአማራ ብሔራዊ ክልላዊ መንግስት ከፍተኛ ኃላፊዎች የተወደዳችሁ የባህር ዳር ከተማ ነዋሪዎች፣ የተወደዳችሁ የአማራ ብሔራዊ ክልላዊ መንግስት ህዝቦች፣ መላ የሀገራችን ህዝቦች ዛሬ ለሶስተኛ ጊዜ በኢትዮጵያ ሃይማኖት ተቋማትና በተለያዩ የክልላዊ የሃይማኖት ተቋማት ጉባኤ እያካሄድ ነው ያለ ነው የሰላም ኮንፈረንስ። እዚህ በመገኘታችን እና የኔን ድል በመጠቀማችን ፈጣሪያችንን ከልብ እናመሰግናለን። መላ የሀገራችን ህዝቦች፣ መላ በዓለም ውስጥ ያሉ ህዝቦች በሙሉ በተለያዩ ችግሮች ውስጥ ናቸው። ችግር በእኛ አገር ብቻ አይደለም፣ በየትኛውም ቦታ አለ። በደረጃና በአይነት የተለያዩ ቢሆንም ምድራችን በተለያዩ ችግር ውስጥ ናት። ቁጥር ስፍር የሌላቸው ህዝቦች በእርስ በእርስ ግጭትና በስጋት ውስጥ ናቸው። የዓለማችን የሰላም እጦት ምክንያት ኃጢአት ነው። ኃጢአት ማለት የፈጣሪን ህግ አለመታዘዝ ነው። አለመታዘዝ አለመታዘዝ በሌለበት ወይም መታዘዝ በሌለበት ሰላም የለም። ሰላም በሌለበት ደግሞ ፈጣሪ አይገኝም። ፈጣሪ ያልተገኘበት የትኛውም ጥረት ውጤታማ ሊሆን አይችልም። የሰው ልጆች በኃጢአት ምክንያት አእምሯችን እየተጎዳ ነው። ወደ ፈጣሪ ለመመለስ የፈጣሪን ቃል ካላዳመጥን፣ በፈጣሪ ቃል ራሳችን እንደ መስታወት ካላየን በስተቀረ የምናደርጋቸው ለእኛም ይሁን ለፈጣሪ የሚያስደስት አይደለም። ስለዚህ ወደ ፈጣሪ ስንመለስ ወደ እርስ በርሳችን እንመለሳለን። ኃጢአት እኛን ከፈጣሪ ለይቶናል። ኃጢአት እርስ በርሳችን እንድንለያይ አድርጎናል። መፍትሔው ወደ ፈጣሪ፣ ወደ ሰላሙ ምንጭ ወደ ሆነው ወደ እርሱ ቃል መመለስ ነው። የፈጣሪ ቃል በኢሳይያ ትንቢተ ኢሳይያስ ምዕራፍ አንድ ቁጥር 17 እስከ አስራ ዘጠኝ እንደዚህ ይላል። መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፉትን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቱም ተሟገቱ። ኑ እንዋቃቀስ፣ እግዚአብሔር ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ። እንቢ ብትሉ ግን ብታምፁ ሴፍ ይበላችኋል የእግዚአብሔር አፍ ይህን ተናግሯልና ይላል። መታዘዝ እጅግ በጣም አስፈላጊ ነው። ኑ እንዋቀስ ብሎ ፈጣሪ እንኳን ፍጡራንን በእሱ አምሳል የፈጠረንን እኛን ቁጭ ብለን ተነጋግረን ተመካክረን በእኛና በእሱ መካከል ያለውን ችግር እንድንፈታ ጥሪ ሲያቀርብ እኛ ሰዎች እርስ በእርሳችን በመነጋገር በመደማመጥ ችግሮቻችን መፍታት እንችላለን። አለመግባባት እና ጥላቻ የስልጣኔ ምልክት ሳይሆን የችግር ምልክት ነው። ስለዚህ ወደ ፈጣሪያችን በመመለስ እርስ በእርሳችን በመነጋገር አንዳችን ለአንዳችን በማሰብ በመርዳት አንድ ላይ በመሆን ፈጣሪ የሰጠን ይችን ውብ የሆነች ሀገር በተፈጥሮ የታደለችዋን በሰላሟ እንድትኖር ማድረግ እንችላለን። የገዛ ቤታችን ራሳችን ካልጠበቅን ማንም ሊጠብቅልን አይችልም። እኛው ራሳችን ድርሻችን ልንወጣ ይገባል። በመሆኑም የሰባተኛ ቀን አድቬንቲስት ቤተ ክርስቲያን ለመላ ሀገራችን ሕዝቦች የምታስተላልፈው መልእክትና ጥሪ ወደ ፈጣሪ እንመለስ ለእሱም እርስ በርሳችን እንፈቃቀር፣ እንደጋገፍ። ይህንን በማድረግ ሰላም በምድራችን ይሰፍናል። በመሆኑም ወደ ፈጣሪ በመመለስ ሰላማችንን ማንገስ እንድንችል፣ ይህ ደግሞ ውስን የሆኑ ሰዎች ጥረት ብቻ ሳይሆን ህዝባችን በሙሉ ሰላምን ሊያደፈርስ የሚችል ማናቸውንም የሚቀጣጠል ነገር ማስወገድ ይገባል ማስተማር መዘመር፣ መጸለይ ስለ ሰላም ይገባል። አምላካችን ለሁላችን ፈጣሪውን ይለግስልን። ሰላም ለሀገራችን፣ ለህዝባችን ይሁን። በምድራችን የሰላም ዝማሬና እንዲሁም የሰላም ጸሎት ይስፈን። አመሰግናለሁ። ፈጣሪ ሀገራችን ይባርክ።